ታሪክን የኋሊት በሜጀር ጄኔራል ሲያድ ባሬ የተመሩ ወታደሮች ስልጣን የጨበጡት በ1962 ዓ.ም በዛሬዋ ዕለት ነበር። ከመፈንቅለ መንግስቱ ቀደም ብሎ፣ በሀገሪቱ ታሪክ ሁለተኛው ፕሬዝዳንት በነበሩት አብድረሺድ አሊ ሸርመርኬ ላይ ፖለቲካዊ ግድያ ተፈጸመባቸው። በሜጀር ጄኔራል ሲያድ ባሬ የተመራው ወታደራዊ ስብስብ ላዕላይ አብዮታዊ ምክር ቤት አካል ሰየመ። ሲያድ ባሬ የአድራጊ ፈጣሪውን ምክር ቤት የበላይና የሀገሪቱ ፕሬዝዳንት ሆኑ። ራሳቸውን ጓድ ያሰኙት ሲያድ ባሬ የምንከተለው ፖለቲካዊና የአስተዳደር ዘይቤ ሳይንሳዊ ሶሻሊዝ ዝምነው አሉ ኢንዱስትሪዎች ባንኮችና ታላላቅ አገልግሎት ሰጪ ተቋማት ተወርሰው ወደ መንግስት ይዞታነት ተዛወሩ ሲያድ ባሬ እንደ ቀደምቶቻቸው ከኢትዮጵያ የኦጋዴን ግዛት ከኬንያ ሰሜን ምስራቅ ክፍሏንና ጅቡቲን እንዳለ ወደ ሶማሊያ ጠቅልሎና የታላቋ ሶማሊያን እንመሰርታለን የሚለው ፍላጎት ደጋፊ ነበሩ በኢትዮጵያ ከአፄ ኃይለስላሴ ስርዓት መወገድ በኋላ በሀገሪቱ የተፈጠረው ፖለቲካዊ ግርግርና የእርስ በርስ ጦርነት ሲያድ ባሬ ለክፉ ውጥናቸው ዳር መድረሻነት የምቹ ምቹ ሆኖ አገኙት የታላቋ ሶማሊያ እቅዳቸውን ስራ ላይ ለማዋል በኢትዮጵያ ላይ መጠነ ሰፊ ወረራ ጀመሩ። በምስራቅ 700፣ በደቡብ 300 ኪሎ ሜትር ዘልቀው ገቡ። ግን እንደ ሀሳባቸውም አልሆነም። እንዲያውም በተቃራኒው የሶማሊያ ሰራዊት በተከላካዩ የኢትዮጵያ ጦር ወደመጣበት ተመለሰ። የሲያድ ባሬ የታላቋ ሶማሊያ ቅዠት መከነ። ብልሽትሽቱ በወጣው የተዛባ ምጣኔ ሀብታዊ ፖሊሲ የተነሳ የሶማሊያ ኢኮኖሚ ወደቀ። የሕዝቡ የኑሮ ደረጃ አሽቆለቆለ። የሲያድ ባሬ አስተዳደር ጨቋኝነትና የሰብዓዊ መብት ረገጣው ሕዝቡን አስመረረው። ይህና ሌላ ሌላው ብሶትና ምሬት ከኦጋዴኑ ጦርነት አሳፋሪ ሽንፈት ጋር ተነባብረው ሲያድባሬ ላይ አመፅ ጠራባቸው። አመፁ ወደ እርስ በርስ ጦርነት አመራ። ሲያድ ባሬ በስልጣናቸው ለመጽናት ተንገታገቱ። አልሆነላቸውም፣ አገር ጥለው ሸሹ። በመጀመሪያ ኬንያ ገቡ፤ ከዚያም ወደ ናይጄሪያ ተሻገሩ። በተሰደዱበት ናይጄሪያ ሌጎስ ከተማ ከዚህ ዓለም በሞት ተለዩ። አስክሬናቸው ወደ ሶማሊያ ተመልሶ የቀብር ስነ ስርዓታቸው በሀገራቸው ተፈጸመ። ሀገሪቱ ከሁለት አስርት ዓመታት ላላነሰ ጊዜ ያለ ውጤታማ ማዕከላዊ መንግስት በስርዓት አልበኝነት ስትናጥ ቆየች። በአሁኑ ወቅት ሶማሊያ መንግስት ቢኖራትም በአልሸባብ ጽንፈኛ ቡድን ተጽዕኖ አሁንም ከጦርነት አዙሪቷ አልወጣችም። ግዛቶቿም ለየራሳቸው መንግስት ሲሆኑ ሶማሌላንድ የራሷን መንግስት መስርታለች። ሲያድ ባሬ ወታደሮች አስተባብረው ስልጣን ከያዙ 56 ዓመት ሆነ።